ሚያደርግ ነገር የለም። አፍንጫሽ ይሆናል። ወጡን አሳረረሹ ነው አይደል? ቆይ በዚህ ማሽ እንዴት ነው ሲሰሪ የነበረው? ኤላንዳ ችሎሽ ነው እንጂ ምንም ካዲ አትሽ። ፍቅር በቃሽ ነገር አልፈልግኝ። እሺ፣ ምንም የጎረና ነገር የለም። እንደለመድሹ ሂጅና እግርሽን ሰፋ ላይ ሰቅለሽ ተቀመጭ። ምግቡን ለእኔ ታዩ፣ ያልበላሽ ና ትገግ ሺ ቆይንጂ፣ ትንሽ አታፍሪ። እየኖር ሸለሹ እኮን የቤት ውስጥ ነው ልጮ ይብኛ አይደለም። ቀና ብለሽ ልተኛ ይገባው። አንገትሽ እንደፍተሽ ትኖሪ እንደሆነ ኑሪ፣ አለበለዚያ ግን አለበለዚያ ምን ፌስታልሽ ማንጠልጥለሽ መውጣት ትችላለሽ። ቆይ ዴቭ ምን ብታስነኩት ነው እንደዚህ የሆነላችሁ? የሰው ፍቅር እንዲኖርሽ ከፈለግሽ ይህን ሴጣን የሆነ ባህሪሽን ትተሽ ለሰው ልጅ መልካም ደግሞ ሞክር። ይኸውልሽ ማን መልካም ማን ሰይጣን እንደሆነ እናያለን። ቤት እያጸዳሁ ምንድን ነው እባክሽ? ቤት የሚያጸዳሽ ሥራተኛ ከሆነ ልብሶች ቆሻሻ ሂጂና ጣቢያቸው ተይ፣ ሂዱ። አሞኛል እኮ ይሄንን ግዴታ ሆኖብኝ፣ ታለቃቅሽብኛለሁ። ቆይ አንቺ ለምንድን ነው ዴቭዬን የምታስከፊዩ? መቼ ዴቭ ከፍቶታል? እንደ ታዲያ ምን ሆኖ ነው የማታክዙ የተቀመጠው? ወንድሜ በአንቺ ምክንያት አንድ ነገር ይሆንላል። እላለቅሽም እሺ በእኔ ምክንያት ምን ይሆናል ብለሽ ነው? እሱ እንዳይጎዳ መሰለኝ የሁሉ ነገር ችዬ ኖርኩት። ደግሞ እሱ ከሚጎዳ እኔን ጎዳለሁ እንጂ እንደዚህ ሆኖ እያየሁት ዝም አለውም ነበር። አሁን ቺ ውድመት በያስ ነገር እዛው ዴቭ እና ባልኩት ላይ እሺ፣ እኔ ላይ አትሟዘዥብኝ። አንቺ እንደመሰለሽ በኋላ ላይ፣ ኤላዬ ብቻውን ስለሆነ ሄደሽ ምግብ ትሰሪ እላታለሽ። አብረን እንሄዳለን እሺ? አይሄዱ አሁን ነግሬሽ፣ በአንዱ ሰምተሽ በአንዱ ጆሮሽ እያፈሰሽው ነው። ምንድን ነው የማፈሰው እኔ እንቁራሪት እጄን አሞኛል። ነገ ከሆነ እንጂ ዛሬ የምችለው ይመስለኛል እና ማን ይስራለት? እኔ ኪችን ገብቼ ስራለት ወይ? ለምን ለምለም ሄዳ ሰርታ አትመጣም? የእሷን ስም አትጥሪ ብኝ እሷ እንዲ የላንትታ ሄዳለች። ከዚህ በኋላ ትመለስ ማናት? የሌለችው አረ ለምለም የትማል ሄደችው? አስሬ ለምለም፣ ለምለማት፣ ቤቤ ውጭልኛ! አሁን እሺ እዚህ ይቅርታ አዴ አፍረሽኝ። እንዲል ጨርሻ ብዙ ማንኳኳት ነበረ። አን ቅርታ ችግር የለውም። ምግብ ደርሷል እንድትበላ ልጠራ ነበር አመጣጤ። እንዴ ምግቡ ማን ሰርቶ ነው? እጅሽ ናሞ ይሠራሽ። ለምለም ናት የሰራችው። አሁንም አድሜ ላንተ የሚያግዘኝ ሰው መጣል። እኔ ምን አደረኩላት ብለሽ ነው ከዚህ በላይ የምን ታደርጋለህ? ዴ በጣም መልካም ሰው ነው፣ ጥሩ ልብ አለ። ፈጣሪ ውለታን ይክፈል እንጂ ከዚህ በላይ የምንላለሁ። አደይ ለምለም መስማት የለባትም ግን፣ እናንተ የማታውቁት ነገር አለ። ምንድን ነው እሱ? ላ ለሊ ሌላ ቦታ ገብታ ልቧ ድጋሚ እንዳይሰብር ብሎ የፈጠረው ዘዴ ነው። የምከፍላትም ደሞዝ ከኔ አይደለም፣ እሱ ይልክልኛል። የመረጥነው ዴ ቆይ እንዴት? በየወሩ እሱ ይልክልኝና እኔ እንድሰጣት ነው የተስማማ ነው በጣም ይገርማል። ይሄ ደግሞ የሚያሳየው ምን ያህል እንደሚወዳት እና ምን ያህል እንደሚያስብላት ነው። ብዙት ባሄድና አብሮ ቢኖሩ ጥሩ ነበር። እንደዚህ እየተዋደዱ ተለያዩ። ያው ልሽ አዴ አሁን ቢለያዩም ለሌላ ናት ከተባለች ዞራ ዞራ ወደሱ ትመጣለች። በህይወት እስካለን ድረስ ተስፋ አለን። ፈጣሪ ለእኛ አዘጋጀውን ማንም ሊወስድብን አይችልም እሺ እሱም አልክለ ገነ እኔ ደግሞ አልስማማም። እሱም የትም ዞሮ ሄዶ ከሚመጣ እሷም ተሽከርከራ ከምትመጣ ምን ሌላ ቦታ አዞራቸው ተሰብስቦ ተጋብቶ መኖር ነው እንጂ። አዎ ያኔ ብዙ ነገር ተበለሻሽቶባቸው ሊሆን ይችላል፣ ግን ደግሞ ሰላም ሰላም። ቤተሰቦች እንግዲህ የአደይ ድራማ ክፍለ አርባ አንድ በጣም አስደስቶኛል፣ እውነት ለመናገር ማለት ነው ያላያችሁ ታላችሁ እየገባችሁ ቦት በጣም ነው የሚያስደስተው ማለት ነው። በጣም ያስደስታል። ምንድን ነው የሚያስደስተው መሰላችሁ? ያኔ መተሳሰብ እስበሳችሁ አንደኛው ሲጥላችሁ፣ አንደኛው ሲገድፋችሁ፣ አንደኛው ሲጥላችሁ፣ አንደኛው ሲገድፋችሁ፣ አንደኛው ሲገፋችሁ፣ አንደኛው ሲያነሳችሁ፣ በጣም ደስ ይላል ማለት ነው። እና በተለይ በተለይ ደግሞ ኤላ ያረገው ነገር በጣም አስደስተኛል ማለት ነው። ኤላ ከሚያፈቅራት ጋር ሲለያይ ምንድን ነው ያደረገው? እሱ ደሞዟን እየከፈለ የሆነ ቦታ እንድትቀመጥ በድብቅ ማለት ነው፣ በድብቅ እሱ አሳታቅ እሱ ግን በድብቅ የሆነ ቦታ ተቀምጣ ደሞዝ እየከፈላት እንድትቀመጥ እነ ፍቅር ቤት ማለት ነው። በጣም ነው ያስደሰተኝ ማለት ነው። በጣም ማን ነው እንደዚህ የሚያደርገው ማለት ነው። ደብም ደግሞ እንግዲህ ያው፣ በነገራችን ላይ ዴብ ያሳዝነኛል። እንዴት ታውቃላችሁ ዴብ ማለት ነው። አሁን ደብ የሱ ሀሳቡ አዴ ያፈቀረችው ነው የመሰለው። አዴ ግን አዝናለት ነው እንጂ አፍቅረው አይደለም። አዴ አታፈቅረውም ደብን። አዴ የምታፈቅረው ማን ነው ብትሉኝ ስሙ ጠፋቱኝ፣ በእናታችሁ የዛችን የተንከሲስ ወንድም ነው የምትወደው እሷ አዴ ማለት ነው እንጂ ደብን በጭራሽ አታፈቅረውም። ግን ያው ንጹህ ልብ ስላላት ቅን ስለሆነች ብቻ ያው ስለምትወደው ነው እንጂ። በነገራችን ላይ መውደድና ማፍቀር ልዩነት አለው። ይህን ነገር ልብ በሉ ማለት ነው። መውደድና ማፍቀር ልዩነት አለው። የሚፋቀሩ እነማን ናቸው ብትሉኝ፣ ሹስሞ ስማቸው ደግሞ አይገባኝም እናንተ። እውነተኛ ፍቅር ሲሆን ከሁለቱም የመነጨ ሲሆን ነው ጥሩ ማለት ነው። አሁን ለምሳሌ ደብ አደይን ይወዳታል። አደይ ደግሞ ደብን አታፈቅረው፣ ትወደዋለች፣ ግን አታፈቅረው። ስለዚህ አሁን ደብ በጣም እንደሚጎዳ እርግጠኛ ነኝ የኋላ ኋላ ማለት ነው። ሊጎዳ ይችላል። ምክንያቱም ተስፋ ሰጥተዋለች። ተስፋ የሰጠችው እሷ ቤት እንዲቀመጥ ነው እንጂ አፍቅረው አይደለም። በወንድምነት የምትወዱት የምታከብሩት ሰው እና የምታፈቅሩት በፍቅር ልዩነት አለው ማለት ነው። ኤላና ኤላ ደግሞ ማለት ነው በጣም ነው የሚያፈቅራት፣ ግን የሆነ ከአባቱ ትዕዛዝ የማይወጣበት ነገር አለ። እሱ ነገር ለእኔም ግልጽ አልሆነልኝም ማለት ነው። ሌስ ነው መሰለኝ ስሟ ደግሞ እሷ ማለት ነው እሷ እንግዲህ አሁን በሰራተኝነት ገብታ እየሰራች ነው። እሷ የሚመስላት ደብ እንደሚከፍላት ነው ደሞዟን። ግን ደግሞ ኤላ እየላከ በድብቅ ደብ እንዲከፍላት ነው የሚያደርገው ማለት ነው። ስለዚህ በዚህ አጋጣሚ ደስ ይላሉናት ሰው ሲተሳዝን ከልብ የሚፋቀር ሰው እንደዚህ ነው የሚተሳዝነው ማለት ነው። አሁን እሷ የምታውቀው ታሪክ የላትም። ደብ እያሰራት እንደሆነና ደብ እንደሚከፍላት ነው እንጂ የምታውቀው ታሪክ የለም ማለት ነው። ግን እንግዲህ ኤላ በድብቅ ደሞዟን እየከፈላት ነው መርቲ ያውና እንድትኖር ወይም ደሞ ሳትሳቀቅ እንድትኖር እያደረገ ነው። ግን ደግሞ አሁንም ደግሞ ይች ተንካሴ እንደምታዋት ያው ተንኮለኛ ናትኮ። እውነት ለመናገር እኔ እንጃ። አንዳንዱ ሰው ግን የክፋቱ ጥግ እስከ ጥግ እኮ ነው፣ የክፋቱ እንትን እስከ ጥግ ድረስ ነው። እውነት የፈለገ ነገር ብታደርጉ፣ ተንኮለኛ ሰው ተንኮለኛ ነው በቃ አይቀየርም። እግዚአብሔር ነው የምላችሁ። አሁን አዴ ስንት ነገር ታደርግላታለች፣ ግን ምንም አትቀየርም። ክፋቷ ክፋት ነው። በቃ ተንኮሏ ተንኮል ነው። ይሁንን ነገር ፈልጋ በተንኮል በክፋት የምታገኝ ነው የሚመስላት እንጂ በውደታ ወይም ደግሞ በሆነ በተለማምጣ ወይም ደግሞ ሰውን አክብራ አገኛለሁ ብላ አታስብም። ሰውን፣ አዋርዳ ሰውን ዝቅ አድርጋ ነው ያን ነገር ማግኘት የምትፈልገው ማለት ነው። ስለዚህ እንደ አይነት ሰው በጣም ይከብዳል። አልመሆን እኔ አሁን እርግጠኛ ነኝ ኤላ መልሶ ቤት ቢወስዳታል ብዬ ተስፋ አደርጋለሁ ማለት ነው። ምክንያቱም ስለሚወዳትና ከአጠገቡ እንዳትረቅ ስለሚፈልግ ነው። እንግዲህ አዴጋ እንድትቀመጥ ያደረገ ያው፣ አዴን ደግሞ እጇን አቃጥላት ነበር ያች ተንከሴስ፣ በዛ ምክንያት እጇን አሟታል። በዛ ምክንያት እንግዲህ እሷም እያገዘቻት ነው ማለት ነው። እሱም ምክንያት በማድረግ ደግሞ ኤላና ደብ ተጠቅመው እንግዲህ እሷን እና አዴና በአንድ ላይ እንዲሆኑ አድርገዋል ማለት ነው። በጣም ደስ ይላል። እውነት ለመናገር በጣም ሰው እንደዚህ ሲተሳሰብ ደስ ይላል ማለት ነው። ሌላ ደግሞ የታዘብኩትን ነገር ልንገራችሁ። ሌላኛው ነገር ደግሞ ማለት ነው፣ ሊዱ እኔ ክፉ ትመስላኝ ነበረ። ሊዱ ክፉ አይደለችም። ማለት ሊዱ ምንድን ነው መሰላችሁ? ባህርዋ ቅብጥ ነው። መቅበጥ ትወዳለች፣ መቅበጥ ትፈልጋለች። የሆነ ተንደላቃ ያደገች ስለሆነች፣ የሀብታም ልጅ ስለሆነች ተንደላቃ መዋል ማደር ነው የምትፈልገው እንጂ ክፉ አይደለችም። ሊዱ ክፉ ማን ናት ብትሉኝ፣ ፍቅር ናት። ፍቅር ፍቅር የክፎች የማትቀየር ሰው እንዴት መልካም እያደረጋ አጠገቡ ከሰው እንኳን ተምሮ አይቀየርም። እሷ ግን አትቀየርም አትቀየርም። እና አሁን ግን ምንድነው መሰላችሁ አደይ እንኳን ራሱ በጣም እየተቀየረች መጣች። በቃ በሷ ምክንያት በጣም ኃይለኛ እየሆነች መጣች። ምክንያቱም በጣም ብትታገሳት ብትታገሳት ብትታገሳት እንኳን ራሱ መሸሻል ስላልቻለች አደይ ራሱ በጣም ኃይለኛ እየሆነች መጣለች። ምክንያቱም በቃ ታቅማ በላይ ሆነችባት ማለት ነው። ታቅማ በላይ ስለሆነችባት ግዴታ አፏን እንድዘጋ ማድረግ አለባት። አለበለዛማ በቃ እዚህ ጋር እኮ ወታ ወጥ መስራት ነው የቀራት በቃ እዚህ ጋር ቁጭ ማለት ነው የቀራት። ትመታታለች፣ ታገላመጣታለች፣ ትገፈትራታለች፣ ታንቋሽሻታለች። የማታደርገው ነገር የለም እኮ ግን ምን ያክል ትግስተኛ እንደሆነች ግን እኔ ቃላት የለኝም። በጣም ትግስተኛ የሰው ልጅ እንዴት ይሄን ያክል ትግስት ይኖረዋል? እኔ እግዚአብሔርን እኔ ለራሴ ትዕግስተኛ ነኝ ይላለሁ፣ ግን ይህን ያህል ትዕግስት የለኝም። መጨረሻ ላይ እንግዲህ እጇን አቃጠለቻት። ከዛ ነው በቃ የተናደደችባት። ከዛ ነው ቆንጆ አድርጋ ጥፍ ያቀመሰቻት ማለት ነው። እሱን እኔ ራሱ ደስ ነው ያለኝ ውስጤ ማለት ነው። ምክንያቱም አንዳንድ ሰዎች ስታከብሯቸው የፈራቻቸው የሚመስላቸው ነገርስ በጣም ስታከብሯቸው በጣም ስትወዷቸው በጣም ስትንከባከቧቸው፣ ፈርታችኋቸው የፍራቻ ይመስላችኋል። ከዛ ልቅ ከአቅማችሁ በላይ ሲሆኑ ልካቸውን ማስገባት ነው። አሁን ፍቅር እንደዛ ላይ ያደረገቻት ልኳን አስገባቻት በቃ። አሁን ፍቅር ወደ ቦታዋ ሳትወርድ በግዷ ትመለሳለች። ምክንያቱም ከአሁን በኋላ ተለማምጣት ተለማምጣት የማትቀየር ስለሆነች ያላት አማራጭ እሷም ደግሞ ልክ እንደራሷ መሆን ነው። ምክንያቱም ተለማምጣም የምታረገው የምታመጣው ነገር የለም ስትለማመጣትም ስታከብራትም የፈራቻት ነው እንጂ የሚመስላት አክብራት ወዳት አልመሰላትም። ስለዚህ አንዳንድ በዚያው አጋጣሚ አንዳንድ ክብር የማይወድላቸው ሰዎች ማለት ነው በጣም ይገርማሉ። በጣም ስታከብሯቸው ፈርታችኋቸው ነው የሚመስላቸው እንጂ እውነት ለእነሱ ክብር ኑሯቸው አይመስላቸውም። ስለዚህ እኔ አደይን ሳላደንቃት አላልፍም። ቤተሰቦች ላይክ አርጉ፣ ሼር አርጉ፣ አበረታቱኝ ማለት ነው። ቤተሰቦቼ ወዳቸዋለሁ። ሌላ እንግዲህ ቀጣይ እስከምንገናኝ ድረስ ይቀጥላል። እንደምታውቁት እስከምንገናኝ ድረስ የሳምንት ሰው ይበለን ማለት ነው። ላይክ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ፣ አከብራችኋለሁ። ለማታውቁኝ ቃናር ሴማነኝ ሼር፣ ላይክ በማድረግ አበረታቱኝ ማለት ነው። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ የሳምንት ሰው ይበለን።